ላለፉት 15 ቀናት ሲካሄድ የቆየው የ2017 ዓ ም የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ተጠናቋል። በዓመት ሁለት ጊዜ ከሚካሄዱት የቅዱስ ሲኖዶስ ምልዓተ ጉባኤት አንዱ የሆነው የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በቤተ ክርስቲያኗ ሀገራዊና ወቅታዊ አበይት ጉዳዮች ላይ ሲወያዩ ቆይቶ ውሳኔዎችን አሳልፏል። ምልዓተ ጉባኤው 16 ውሳኔዎችን ያሳለፈ ሲሆን የናስመልክቱ የቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስ ቆሮዎስ መግለጫ ሰጥተዋል። ምልዓተ ጉባኤው ሁሉም ኢትዮጵያዊ አለመግባባቶችን በሰላምና በንግግር ይፈታ ዘንድ በሰላምና አንድነት ጉዳይ ላይ ትኩረት አድርገው የሚሰሩ ብፁዋን አበው ሊቃነ ጳጳሳትን ሰይሟል። ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዋን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል ኮሚቴውም ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ህይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን በአካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና ውይይቶችንና የጥናት መድረኮችን እንዲያዘጋጅ አፈጻጸሙንም በየሶስቱ ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። የተለያዩ አስተዳደራዊ ክፍተቶች እንዲታረሙና የቤተ ክርስቲያኗ ሁሉን አቀፍ ስራዎች ተጠናክረው እንዲቀጥሉ የወሰነው ምልዓተ ጉባኤው የ2018 የቤተ ክርስቲያኗን በጀት 5 ነጥብ 4 ቢሊየን ብር እንዲሆን ውሳኔ ያሳልፏል። በ2018 ዓመተ ምህረት የመደበኛና የካፒታል ዓመታዊ በጀት 5 ቢሊየን 407 ሚሊዮን አራት 1567 ብር ከ25 ሳንቲም እንዲሆንና የበጀት አንስቱ ተጠብቆ ስራ ላይ እንዲሁን ቅዱስ ሲኖዶስ ወስኗል። የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ የነበሩት ብፁዓን አባቶች የስራ ጊዜ መጠናቀቅን ተከትሎ ምልዓተ ጉባኤው ለቀጣይ ሶስት ስት ዓመታት እነሱን ተክተው የሚሰሩ ብፁዓን አበው ሊቃነ ጳጳሳትን ሰይሟል። ለቅዱስ ሲኖዶስ ዋና ጸሐፊነት ብ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይ የራያ ጉርበት ሊቀ ጳጳስ መርጦ ሰይሟል። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ እና የምስካየ ሕዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስ መርጦ ሰይሟል። ብፁዕ አቡነ ሕርያቆስ የሃዲያና ስልጤ አህጉረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መርጦ ሰይሟል ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ናትናኤል የሚኒሶታ ና የኮሎራዶ አህጉረ ስብከት ሊቀጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መድቧል በተጨማሪም ከቤተ ክርስቲያኒቱ አስተምሮ ያፈነገጡ ስብከቶችን ሲሰጡ የነበሩ አባቶች ይቅርታ ጠይቀው ወደ ስራ እንዲመለሱ ምልዓተ ጉባኤው ውሳኔ አስተላልፏል። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጽሐፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ንቀፋ ያለበትን ትምህርታቸውን በማረም እና በማስተካከል ርቱዕ የሆነውን የቤተክርስቲያናችን አስተምሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤው በሌላ በኩል ለኮሪደር ልማቱ ውጤታማነት ቤተ ክርስቲያኒቱ ትብብር ማድረጓ ተነስቷል። የቤተክርስቲያኒቱ ይዞታዎችን መልሶ በመገንባትና ምትክ በመስጠት ረገድ ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ላደረጉት ትብብር ምልዓተ ጉባኤው ምስጋና ማቅረቡ ተገልጿል። አለመግባባቶች በሰላም እንዲፈቱ ሁሉም የበኩሉን እንዲወጣ ምልዓተ ጉባኤው አሳስቧል።